እና ዶናቱም ሁሉ ዶናቱም ሁሉ ለሴት ልጅ ያላችሁ ለሴት ልጅ ያላችሁ ክብር እነዚህ ላይ አይደለም። በቃ ብዙ ሌሎች ሴት ጌመሮች አሉ አይደል፣ አይደል? ኩር መመም የምትልስ ነገር አለ አይደል? እንደዚህ አይደለም፣ ዋን ዶላር ፕሌስ ዋን ዶላር አስጀመሪው እኔ ለምን ላይ ነው ሹት ማድረገው እንጂ ታፕታፕ አይደለም ይልሀል። ኧረ ኧረ እስኪ ሹትሽ እና እንዳላስደግማችሁ ይሄንን የሻርክ ኩሻፕ ሁሉ እያለሽ

ኖ ሁለት እንትን ተሰጥቶኛል። ምንድን ነው አሁን? ስላልቆጠረ ዝም ብለህ ደርሰሃል እኮ ቀልዱን። ሪብ ውኪ ሪብ ውኪ ያለችው ሳብሪ፣ ልንገርሽ ወይንቀል የሆነች ከስነች እና በቃ አፏ ሰፊ ነው ማለት ነው። ከዛ በኋላ ከሆነ ልጅ ጋር እያወሩ አይ፣ አፉ ሰፊ የሆነ ዛመ ሰፊ ነው ይላታል። ምን ብትለው፣ ጥሩ ነው ሪቡክ

ያኛውን ንገራቸው በእናትህ ሰብሰብ ብሏል። አንቺ ጋርም ዛሬ አ አላሉም ግን ንገራቸውን ፍቶች ሰሙ። ያው ፕሪንስዬ ስማ አትጠራም ማለት ነው፣ ቀልዱ ላይ ማለት ነው። በመጀመሪያ ማለት ነው፣ የሆነ ቸከት ይዞ ገብቶ ማለት ነው። ከዛ እሩም ይዘው አሩ ያው በቃ እዚህ ጋባ ብቻ ማለት ነው። ከዛ ከዛ ይዞ ከገባልሽ በኋላ ቻካሷ ምናምን ምናምን ነገር በቃ አስተያ ቢዳ አውላልቂ ምናምን ነገር ትባላለች ማለት ነው። ፕሪዝ እዛ ልክ ስታውላል ጫሟ የሌለ በቃ ጠረኑ ከባድ ነው ማለት ነው። አረ ሂጂ ፕሪዝ ታጥበሽ ነው ምናምን ብላት ወደ ሸወር ቤት ትልካታለች ማለት ነው። ዛ ሸወር ቤት ሄዳ

እሺ፣ አንደኛ ቅጣት እንደ ኮርጊ አንዴ ከዚህ በፊት ተጀመረ

እናንተ ኮርጊን ያሳያችሁ? እሺ እንትን የጊፍት እንትኖች ታሳያላችሁ። ምን ምን አንበሳ ሲሆን እንደ አንበሳ ትጮሃላችሁ። ምናምናም አራኔ ሚለበት እንደ አንበሳ ብላኝ እንደ ጅብ ነው የጮኩት። ጥንት ጊዜ እኔ ማሳሚ ሲወርድላት ጅም ላይ ነኝ። ሁለተኛ ሁለተኛ ምንድን ነው መታዘል መተዛዘል